የከበረ ሰላምታችን በመላው ዓለምናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት እናንተ ውድ አድማጮቻችን ብታደምጧቸው ብለን የመራረጥናቸውን አጫጭር ስፖርታዊ መረጃዎች ይዘንላችሁ መተናል። ታዲያ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን ውድ ቤተሰቦቻችን። ሀሳብ አስተያየት ካላችሁ በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን የተወሰኑ የአፍሪካ ዎችን እናነሳለን። በተለይም ለየት ያለና አነጋጋሪውን አፍሪካዊ ጉዳይ እናነሳለን። ከባህር ማዶ ወጣ ስንል ዛሬም እንደ ሁል ጊዜው በአውሮፓ ትልቆቹ ክለቦች መካከል ያሉ ትልልቅ ዜናዎችን መርጠን አሰናድተን ይዘነላችሁ መተናል። በተለይም ከዝውውር ጋር የተያዙ ያልተጠበቁ መረጃዎችን የሰማንበት ቀን ነው ዛሬ። እናነሳችኋለን አንድ በአንድ እነኚህን መረጃዎች። ከትልልቆቹ ክለቦች ውስጥ ማንቸስተር ዩናይትድን የተመለከተ ጥንቅር ይዘናል። ላሰናበቱ ተጫዋቻቸውም ዛሬ በይፋ የገጻቸው ላይ መልእክት አስተላልፈውለታል። ጋሪ ነው። 50 በመቶም ድርሻ ያለበት አንድ ተጫዋች አላቸው። ድርሻ ያለበት አንድ ተጫዋቻቸውን ያ የእናት ክለቡ ሊሸጠው ስላዘጋጀው ዩናይተዶች ጠቀም ያለ ገንዘብ በዚህ ክረምት ሊያገኙ ይችላሉ። ሩበን አሞሪ ማንን ሸጠው ማንን ሊያስቀሩ ይችላሉ? ዛሬ የሰጡት ጋዜጣዊ መግለጫ አነጋጋሪ ነው። ያልተጠበቁ ተጫዋቾች ለሽያጭ መቅረባቸውም እንዳለ እሳቸውም ፍንጭ ሰጥተዋል። ግን ይተርፋሉ ያሉት እነማንን ነው? ዩናይትድ ያን በቡድን ዜና ጨምሮ በርከት ያሉት ተጨማሪ መረጃዎችን ይዘናል። ጠብቁን። ከአርሰናል ጋር በተያያዘ 2025 ከገባ በኋላ ዴክላን ራይስ የቡድኑ ቁልፍ ተጫዋች ነው፣ ምንም ጥርጥር የለውም። ያለ ጉዳት ከኢንተርናሽናል ብሬክ ወደ ክለቡ አርሰናል መመለሱ ተረጋግጧል። ከተጫዋቹ ጋር በተያያዘ ግን ተጨማሪ መረጃ እናደርሳቸዋለን። አርሰናል በፕሪሚየር ሊጉ ታለንት ያላቸውን ተጫዋች እየተመለከተ ነው። አንድ የ20 ዓመት ወጣት ተጫዋች በፕሪሚየር ሊጉ ተመልክቷል። ነገሮችንም በቅርብ ርቀት እየተከታተሉ ነው። አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ ብዙ ስራ ይጠብቃቸዋል በአርሰናል ከአርሰናል ጋር በተያያዘ የቡድን ዜናና ከዙር ጋር በተጨማሪ መረጃዎችንና ጋራችኋለን ሊቨርፑሎች ስማቸው ከሃሪኬን ጋር እየተያዘ ነው። ግን ይህንን ዜና መያያዙን የሃሪኬንን ስም መያያዙን ያደበዘዘው ዜና ከሊቨርፑል አርኖልድ ሪያል ማድሪድን እንደሚቀላቀል መረጋገጡ ነበረ። ከዚህ ጋር በተያያዘ ጄሚ ካራገር የቀድሞ የሊቨርፑል አሰልጣኝ፣ አሰልጣኝ የርገን ክሎፕ እንደዚሁ ራሱ የአርኖልድን ቃል የተመለከቱ በርካታ መረጃዎች እየወጡ ይገኛሉ። ለመሆኑ ሪያል ማድሪድ እንዴት ተጫዋቹን ሊያገኘው ቻለ? ሁለት ዓመት ሙሉ እንደተከታተለው መረጃዎች እየወጡ ይገኛሉ። ከዚህ ጋር እያይዘን ግን በርካታ አነጋጋሪ መረጃዎችን ለሊቨርፑል ደጋፊዎች እናጋራለን። 2016 ክሎፕ ነበሩ ለዋናው ቡድን ያጫወቱት። ከእሳቸውም ጋር እያይዘን ተጨማሪ መረጃ ይዘናል። በሊቨርፑል በኩል በቡድን ዜና የምናነሳቸው መረጃዎች አሉ። አሰልጣኝ ኤንዞ ማሬስካ እኛ ቤት እረፍት የለም እያሉ ነው። በአለም አቀፍ እረፍት እኛ ግን ጠንክረን እየሰራን ነው ባሉበት መግለጫቸው ያነሷቸው ነጥቦች አሉ። ተጫዋቻቸውም የተሳካ ቀዶ ጥገና ዛሬ ማድረጉ ተረጋግጧል። ከዛ በተጨማሪ በ ክለብ ውስጥ የሚጠበቁ ዝውውሮች አሉ በቼልሲ በኩል እናነሳቸዋለን። እነኝንም በሰማዮቹ መረጃችን በተወዳጁ የእንግሊዝ ፕሪሚየር ሊግም ሌሎች ተጨማሪ ቡድን መረጃዎች እናነሳለን። ታማኙ የስፖርት ጋዜጠኛም ዛሬ የክብር ሽልማት ተበርክቶለታል። የቀድሞ የአርሰናልና ና የቼልሲም ተጫዋች አንድ አነጋጋሪ ሀሳብ አጋርቷል። አሰልጣኝ ውድድር ዓመቱ ሳይጠናቀቅ ማሰናበት ጣጣው ብዙ ነው ይላሉ። ይህን ያሉት ከሪያል ማድሪድ በአንድ ወቅት የተሰናበቱት ሰው ናቸው። የዓለም ከዋክብቶችን የቀድሞም የእግር ኳስ የበላይ አመራሮችን ጨምሮ አዳዲስ ያገኘናቸውን መረጃዎች እናጋራችኋለን። እስከ ፕሮግራማችን ፍጻሜ ከእኛ ጋር እንደ ሁልጊዜው ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ አስቀድመን ከልብ ከልብ እያመሰገን ከአነጋጋሪው አፍሪካዊ ጉዳይን ጀምረን ውድ ቤተሰቦቻችን ለ2026 የዓለም ዋንጫ ማጣሪያ ናይጄሪያ ከዚምባብዌ ግጥሚያቸውን እንደሚያደርጉ ይታወቃል። በናይጄሪያ የሚከናውነውን ይህን ግጥሚያ የሚመሩ አራት ዳኞች ይፋ ሲደረጉ አራቱም ዳኞች ደግሞ ከጎረቤት ሀገር ኤርትራ መሆኑ አነጋጋሪ ሆኗል። እንደሚታወቀውም ሀገረ ኤርትራ ብሔራዊ ቡድን በዓለም ዋንጫ ማጣሪያ የምድብ አምስት ሞሮኮ፣ ዛምቢያ፣ ኮንጎ፣ ታንዛኒያና ኒጀር ጋር ተደልድላ እንደነበረ ይታወቃል። ይሁን እንጂ የኤርትራ እግር ኳስ ፌዴሬሽን ለፊፋ በጻፈው ይፋዊ ደብዳቤ በማጣሪያው ላይ እንደማይሳተፉ ገልጸው ነበረ። እንደሚታወቀው የኤርትራ ብሔራዊ ቡድን ዋነኛ ችግራቸውም ተጫዋቾች በሄዱበት መጥፋቱ ነው። እናም ይህን ያስተዋለው የኤርትራ እግር ኳስ ፌዴሬሽን ምንም አይነት የሀገር ውጭ ጨዋታዎችን ብሔራዊ ቡድን እንዳያደረግ እየከለከለ እንደሆነ ይታወቃል። አሁን ግን ሌላ ጥያቄ መቶላቸው ይህንን ተቀብለውታል። አራት ዳኞች ቀጣይ የናይጄሪያንና የዙምባቤን ጨዋታ በአፍሪካ ዋንጫ ማጣሪያ በዓለም ዋንጫ አፍሪካ ጨዋታዎች ማጣሪያ እንዲዳኙ ማለት ነው። እነሱም የመሐል ሜዳው ዳኛ ተክሉ ሞገስ እንዲሁም የመስበር ዳኞች እዮ በሚካኤልና ሲራክ ሳሙኤል እንዲሁም አራተኛ ዳኛ እድሪስ መሐመድ መሆናቸው በዛሬ ውለት ይፋ ተደርጓል። ወደ አውሮፓ መረጃዎቻችን ደግሞ እንሻገር። በድጋሚ መልካም ቆይታ። ሴፕ ብላተር እና ሚሼል ፕላቲኒ ከቀረበባቸው ክስ በድጋሜ ነጻ ተብለዋል። የፊፋ ፕሬዚዳንት ሴፕ ብላተር የነበሩት የቀድሞ ማለት ነው እና የቀድሞ የፊፋ ፕሬዚዳንት ሚሼል ፕላቲኒ ከቀረበባቸው በፊፋ የፋይናንሻል የሥነ ምግባር ጥሰት ክስ በነጻ በድጋሜ ተሰናብተዋል። ሁለቱ የቀድሞም እግር ኳስ ከፍተኛ ኃላፊ በፈረንጆች 2011 ላይ ፈጽሞታል ከተባሉበት የ2 ሚሊዮን ዶላር የማጭበርበር ወንጀል ክስ በስዊዘርላንድ ፍርድ ቤት በድጋሚ ነፃ መውጣታቸውን ፍራንስ ትዌንቲ ፎር ዛሬ በፊት ገጹ ላይ ዞት ወጥቷል። በፈረንጆች 2011 ከ2 ሚሊዮን ዶላር በላይ የፊፋ ገንዘብ ማጭበርበር፣ በመልካም አስተዳደር እና ያለአግባብ በመበዝበዝ የተከሰሱ የ89 ዓመቱ ብላተርና የ69 ዓመቱ ፕላቲኒ በቀረበባቸው ክስ ላለፉት ዓመታት ጥፋተኛ መሆናቸውን በተደጋጋሚ ውድቅ አድርገዋል። ብላትሰር ከፈረንጆቹ 1998 እስከ 2002 በፕሬዚዳንትነት አማካሪነት ለሚሰሩና ውል ለሌላቸው 2 ሚሊየን የስዊስ ፍራንክ ፊፋ ለፕላቲኒ እንዲከፈል በፈረንጆች 2011 ላይ ማጽደቃቸው ቢዘገብም ለሁለተኛ ጊዜ ግን ከክስ ነፃ ተብለዋል። በአሁኑ ሰዓት ፊፋን በበላይነት ዣን ኢንፋንቲኖ እየመሩት እንደሆነ የሚዘነጋ አይደለም። ሊዮኔል አንድሬስ ሜሲ በጉዳት ምክንያት ከአርጀንቲና ብሔራዊ ቡድን ውጭ እንደነበረ ይታወቃል። አሁን በኢንተር ሚያሚ ልምምድ መስራት መጀመሩ ተረጋግጧል። በጥሩ ሁኔታም ላይ ያገገመ መሆኑ ነው። ከኢንተር ሚያሚ በኩል እየወጡ ያሉ መረጃዎች የሚያመለክቱት ተጫዋቹ ምንም እንኳን በዚህኛው ኢንተርናሽናል ብሬክ ለአርጀንቲና ብሔራዊ ቡድን ግልጋሎት ባይሰጥም፣ ሊዮኔል አንድሬስ ሜሲ በአጠቃላይ ለአርጀንቲና ባደረጋቸው ጨዋቶች 112 ግቦችን በማስቆጠር የአርጀንቲና የምንጊዜም ከፍተኛ ግብ አስቆጣሪ ነው። ጋብሪኤል ባሲስታ ወደ 56 ግቦች ይዞ ሁለተኛው ከፍተኛ ግብ አስቆጣሪ፣ ሰርጆ ኩናጌሮ 41 ሄርናን ክሪስፖ 35 ዲያጎ አርማንዶ ማራዶና 34 ያላቸው እና የሊዮኔል አንድሬስ ሜሲ ሪከርድ እንደማይሰበር በነኝ ተጫዋቾች ይታወቃል። ምክንያቱም አንዳቸውም አሁን እግር ኳስን እየተጫወቱ አይደሉም፣ በህይወትም የሌሉ አሉ እና ሊዮኔል አንድሬስ ሜሲን 112 ግቦች በአርጀንቲና አልፎ ለመሄድ አዲስ ትውልድ ያስፈልጋል ማለት ነው። ምናልባት እነ ዩሊያን አልቫሬስ ወደዚህ የሚመጡ ከሆነ እንመለከታለን። የሜሲ ግን እጅግ እጅግ በጣም የራቀ የሚባል ነው። በአንድ ወቅት ሎፕቴጌ ሪያል ማድሪድን በአሰልጣኝነት እየመሩ ከአሰልጣኝነታቸው ገና በኦክቶበር ወር ላይ ነበረ ስንብት የገጠማቸው። በወቅቱ እንግዲህ እሳቸው እንደሚናገሩት ከሆነም ከባርሴሎና በሰባት ነጥቦች ርቀን በላሊጋው እየተሳተፈን ነበረ። በኋላም ላይ ግን ገና በኦክቶበር ሪያል ማድሪድ ኮንትራቴን ያቋረጠው፣ በኋላም ላይ በአመቱ መጨረሻ ሪያል ማድሪድ ከባርሴሎና በ19 ነጥብን የራቀው፣ በእኔ ጊዜ ግን በሰባት ነጥብ ብቻ ነበር የራቀው። ስለሆነም እያንዳንዱ ክለብ አሰልጣኝ ከማሰናበቱ በፊት በውድድር ዓመቱ ሙሉ መታየት አለበት። አሰልጣኙ ያ ማለት አሰልጣኙ ሊሰራቸው የሚችልባቸው ጊዜዎች እንደሚያስፈልጉት ማሳያ ነው። ለውጥ አላመጣመሪ ያለማድድ ያኔኔን በማሰናበቱ የባሰ ነጥቡ ሰፋ እንጂ ይህም ተገቢነት የለውም። አዲስ ሕግም ለአሰልጣኞች ሊበጅ ይገባል ብሏል። በተለይም ኮንትራታቸው ሳያልቅ ከክለብ የሚሰናበቱበት መንገድ በእርግጥ ካሳ ጉዳይ እንዳለ ይታወቃል። አሰልጣኞች ጠቀም ያለ ካሳን ያገኛሉ። ለአብነት ያክል ቲያጎ ሞታ ሰሞኑን ከዩቬንቱስ ለተሰናበተበት 20 ሚሊዮን ሮ የካሳ ክፍያ ያገኛል። እንደዚሁ ማንቸስተር ዩናይትድ ኤሬክቴና ግን ሲያሰናበት ከ15 ሚሊዮን ሮ በላይ ወጪ እንዳደረገ ይታወቃል። እናም የካሳ ክፍያ ግን ለሚባረሩ እንደተጠበቀ እንደሆነ ይታወቃል። በዚህ ሲዝን በአውሮፓ አምስቱ ታላላቅ ሊጎች ከፍተኛ ሬቲንግ በማግኘት በዘንድሮ የውድድር ዓመት ላሚኒያ ያማለን የሚሰካከል የለም። የባርሴሎና ተጫዋች በአጠቃላይ በዚህ የውድድር ዓመት ስምንት በጨዋታ በአማካይ ሬቲንግ ያገኛል። ይእጅግ በጣም ከፍተኛ የሚባለው ቀጥሎ የምናገኘው ሳላሃን ነው በሊቨርፑል ወደ 789 ከሱ ኩል ኦማር ማርሙሽ 789 ያላቸው እነህ ሁለተኛ ደረጃ ላይ ተቀምጠዋል። ኦስማነ ዴምቤሌ ወደ 75 ተቀምጧል። ራፊኒያ 77 ሁለት ተሰጥቶታል። ሃሪኬን ወደ 77ን ኬሊያን መባፔም 768 ፍለረን ቨርስ 76 አራ ጀማል ሙሲያላ 758 ማይክል ኦሊሴ ወደ 755 ተሰጥቶታል። በዚህ ደረጃ ከእንግሊዝ ፕሪሚየር ሊግ የምናገኘው ሳላህነ ብቻ ነው። በፕሪሚየር ሊጉ በርካታ ከዋክብትን ይይዛል። ውድድሩ ጥሩ ነው፣ ፉክክር ይበዛበታል ቢባልም ተጫዋቾችን ግን በተለየ መንገድ ነጥሮ የመውጣት ችግር በፕሪሚየር ሊጉ ይታያል። በአውሮፓ ውስጥ በተለይም እንደ ሪያል ማድሪድ ባርሴሎናና ባየርን ሙኒክ ያሉ ተጫዋቾች በኢንዲቪዥዋል ነገር በብዛት ለሽልማትም የሚበቁት እነሱ እንደሆኑ ይታወቃል። ኦማር ማርሙሽ ምንም እንኳን የማንቸስተር ሲቲ ተጫዋች ቢሆንም አብዛኛው ሬቲንግ የተሰጠው ግን በአይንትራክ ፍራንክፈርት በነበረ ጊዜ እንደነበረ አይዘነጋም። ላሚን ያማል ግን ከሁሉም ቀዳሚው ተጫዋች ነው። ፈረንሳይ የፊት ወሰር ተጫዋች ኦሊቪዬ ዥሩ የጣሊያን ሴሪ ከእንግሊዝ የበለጠ ለእሱ አስደሳች ቦታ መሆኑን ገልጿል። እንግሊዝ ውስጥ ዘጠኙ በዓመታትን አሳለፍ ያለው ያለ ኦሊቬ ዥሩ ነገር ግን ከጣሊያን ሴሬ የተሻለ ቦታ ማግኘት ከባድ ነው ማለት ገልጿል። ደጋፊዎች ለእግር ኳስ ያላቸው ፍቅር የተለየ ነው። ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ ያቀም ብሏል። ኦሊቬ ዥሩ ሳንሴሮ ትክክለኛ የእግር ኳስ መኖሪያ ቦታ መሆኑን አረጋግጫለውኝ ከሴሬ የተሻለ ቦታ መጥራት ይቸግረኛል ብሏል። እንደሚታወቀው በርካቶች በውድድር ደረጃ ፕሪምየር ሊግን ያነሳሉ። ለግል ክብሮች ደግሞ የስፔን ላሊጋ በተለይም ለሪያል ማድሪድና ና ባርሴሎና መጫወትን ያነሳሉ። ኦሊቬ ዥሩ ግን ምንም እንኳን ዘጠኝ ውብ ዓመታትን በፕሪምየር ሊግ ባሳለፍም ከጣሊያን ሴሬ ግን የተሻለ ቦታ የለም ብሏል። ዴቪድ ኦርኔስቴ ታማኙ ጋዜጠኛ ነው። በርካታ ሰበር መረጃዎችን በማውጣት ይታወቃል። በተለይም ከዝውውር ጋር በተያያዙም ፈጣን መረጃዎችን በማውጣት ይታወቃል። ዴቪድ ኦርኔስቴ በብሪቲሽ ስፖርት ጆርናሊዝም አዋርድ የአመቱ ምርጥ ጸሐፊ ተብሎ በዛሬው ዕለት ሽልማት ተበርክቶለታል። የበርካታ ጋዜጠኞች የመረጃ ምንጭ ከሚባሉት ውስጥና በታማኝነታቸውም ግንባር ቀደም ከሆኑት ውስጥ አንደኛው ዴቪድ ኦርኔስቴ እንደሆነ ይታወቃል። ውድ ቤተሰቦቻችን በዚሁ ወደ ተወዳጁ የእንግሊዝ ፕሪምየር ሊግ ዕለታዊ መረጃዎቻችን እንሻገር። ከፕሪምየር ሊግ መረጃዎቻችን ጋር በድጋሚ መልካም ቆይታ ተመኘን። ቤልጅየማዊ የ37 ዓመቱ ተከላካይ ያን ቬርቶገን በአመቱ መጨረሻ ላይ ከእግር ኳስ ዓለም ጡረታ እንደሚወጣ በይፋ አስታውቋል። በተለይም በቶትናም ሆትስ ፐርስ መለያ በርካቶች እናቋለ ለረጅም ዓመታት ናም ተጫዋቹ በ37 ዓመቱ እግር ኳስ በቃኝ ብሏል። ኤንዞ ማሬስካ በዓለም አቀፍ የእረፍት ጊዜ እንኳን እኛ ያላረፍንም ጠንክረን መስራታችንን ቀጥለናል ብለዋል። በተለይም ከቀሩ ተጫዋቾች ጋር ስራዎችን እየሰራን ነው። ከአሰልጣኝ ማኔጅመንቶችም ጋር ጠንከር ያሉ ስራዎችን በእረፍቱ ጊዜ ስንሰራ ነበር ብለዋል። በፕሪሚየር ሊግ አራተኛ ደረጃ፣ በኮንፈረንስ ሊግሩ ፍጻሜ የዓለም ክለቦች ዋንጫ ተሳታፊ እንደሆነ ይታወቃል። ቼልሲ በዓለም ዙሪያ ካሉ ደጋፊዎች ጋር በመሆን ሰማያዊ ባንዲራ ከፍ ብሎ እንዲውለበለብ እናደርጋለን ብለዋል አሰልጣኝ ኤንዞ ማሬስካ። ኤንዞ ማሬስካ እያይዘውም ቡድኑ በጥሩ ጤንነት ላይ የሚገኙ በርከት ያሉ ተጫዋቾች አሉት። ከኢንተርናሽናል ብሬክ በኋላ ለሚገጥሙን እያንዳንዱ ጨዋታ ራሳችንን በደንብ አዘጋጅተናል ብለዋል። ከቀሯቸው ዘጠኝ ጨዋታዎች በአንጻራዊነት ካየነው ለቶፕ ፎር የቼልሲ በጣም ፈታኝ ጨዋታ ይበዙታል። በተለምዶ ቶፕ ሲክስ የሚባለው ቡድኖችን ይገጥማል። አሁን በፕሪሚየር ሊጉ ዘንድሮ ደግሞ ለቶፕ ፎር የሚፋለሙ ቡድኖችን በተደጋጋሚ ይገጥማልና ለቸልሲ ለቼልሲ በጣም አሳሳቢ ዘጠኝ ጨዋታዎች ይቀሩታልእና ለእሱ ራሳችንን በደንብ አዘጋጅተናል ብለዋል አሰልጣኝ ኤንዞ ማሬስካ። እንደሚታወቀው ሪሽ ጀምስ እና እንደዚሁ ደግሞ ቶማስ ቱሄል ሲገናኙ ለመጀመሪያ ጊዜ አይደለም አንድ ላይ በቼልሲ ቤት ሰርተው ነበረ አሁን ደግሞ በእንግሊዝ ብሔራዊ ቡድን ዳግም ተገናኝተዋል በጣምራ አንድ ላይ ሲሰሩ ሁለቱም የሪሽ ጀምስ ግብ የማስቆጠር አሊያም የግብ ተሳትፎ ከፍ ያለ ነው በአሰልጣኝ ቶማስ ቱሄል ስር ስምንት ግብና 12 አስቲስ በአጠቃላይ ሀያ የግብ አስተዋጽኦን ያደርጓል በሁለቱ መካከል ያለው ግንኙነት በርካቶች እያወደሱላቸው ነው ሪስ ጄምስ በተከላካይ ተጫዋች ሆኖ ቅጣት ምትን ለእንግሊዝ ብሔራዊ ቡድን በዌምብሌ ያስቆጠረው ከ1992 በኋላ ለመጀመሪያ ጊዜ ነው። ስቱዋርተ ፒሬስ ነበረ ቱርክ ላይ 1992 ቅጣት ምት ያስቆጠረው በተከላካይ ተጫዋች ሆኖ። ከዛ በኋላ ግን ሪስ ጄምስ የመጀመሪያው ተከላካይ ሆኗል። አስደናቂዋን ቅጣት ምት በዚሁ ሳምንት ነበረ ዌምብሌ ላቲቪያ ላይ ያስቆጥሩ ያስመለከተን ኦማሪ ኬልማን ንብረትነቱ የቼልሲ ግን በውሰት ሰጥቶት እየተጫወተ የሚገኘው በዛሬ ዕለት የተሳካ ቀዶ ጥገና አድርጓል ጉልበቱ ላይ። እንደሚታወቀው ተጫዋቹ ሰሞኑን የጉልበት ጉዳት አጋጥሞት ነበረ። በዚህ ምክንያት የቀዶ ጥገና ያስፈለገው ተጫዋቹ በዛሬ ዕለት የተሳካ ቀዶ ጥገና ማድረጉን አስታውቋል። ቦሩሲያ ዶርትመንድና ባየር ሌቨርፑሰን በማንቸስተር ዩናይትድ እና በቼልሲ መካከል የሰሞኑ ትልቁ ውዝግብ አጀንዳ የሆነው ጄደን ሳንቾ ላይ ፍላጎት አላቸው ተብሏል። በእርግጥ ቀደም ባለው መረጃችን ላይ ጄደን ሳንቾ በራሱ ወደ ቀድሞ ክለቡ የመመለስ ፍላጎት እንዳለው ለወኪሉ መንገሩን ነግረናችኋል። አሁን ደግሞ ባየር ሌቨርኩሰኖችም ወደዚህ ዝውውር ገብተዋል። ስለዚህ ለዩናይትድም፣ ለማንቸስተር ዩናይትድ ማለት ነው፣ እንዲሁም ለቼልሲ አዋጭ ተጫዋች ሆኗል። ከቢዝነስ አንፃር አሁን ቼልሲዎች 25 ሚሊዮን ዩሮ ለማንቸስተር ዩናይትድ ከፍለው ሌላ ተጨማሪ ገንዘብ ስለጨምረው አሊያም በዛ 25 ሚሊዮን ሮ ከወደፊት ሽያጩ ላይም ገንዘብ ለማግኘት ሊደራደሩበት ይችላሉ። ለዩናይትድም ከተመለሰ ዩናይትድ ከቼልሲ 5 ሚሊዮን ሮ ሲደመር ተጫዋቹን እንደገና ከፍ ባለ ገንዘብ ለዶርትመንድ አሊያም ለባየር ሊቨርፑሰን ሊሸጡ ይችላሉ። አሁን ቀጣዩ ቼልሲ የትኛው መንገድ ያዋጣኛል? የሚለውን መምረጥ ብቻ ነው። ጊቭሚ ስፖርት ግን የተጫዋቹ በርከት ያሉ ፈላጊዎች መኖር ምናልባትም ቼልሲዎች እንዲያስቡበት ሊያደርግ ይችላል የሚል መረጃን ይዞ ወጥቷል። ዛሬ በርከት ያሉ ማህበራዊ ትስስር ገጾች እችን ምስል ሲያዞሯት ነበረ። አርኖልድ ነገር አበቃለት። አሁን ከአርኖልድ ጀርባ ያሉት ሳላህና እንደዚሁም ቨርጅል ቫንዳይከስ የሚለው ነገር ይጠበቃል። ኢብራሂም ኮናቴ ምንም እንኳን ኮንትራቱን ባይፈርም እንኳን ተጨማሪ አንድ ዓመት ጊዜ ያለው፣ ስለዚህ ሊቨርፑል በነፃ አያጣውም። እነ ከኋላ የቀሩትን ሳላህና ቨርጅል ቫንዳይከን ግን እንደ አርኖልድ ሁሉ በነፃ የማጣት ችግር እንዳለ ይታወቃል። ይህ ለሊቨርፑል ዛሬ ትልቁ መርዶ ነበረ። ለመሆኑ ሪያል ማድሪድ እንዴት አማለለው ተጫዋቹን የሚለው እንመልከት። የስፔን ላሊጋው ክለብ ሪያል ማድሪድ እንግሊዝን የመስመር ተጫዋች አሌክሳንደር አርኖልድን እንግዲህ ፊርማው ብቻ ነው የሚቀረው። ሪያል ማድሪድ ይፋ የኮንትራት ለአርኖልድ መላኩን የገለጸ ሲሆን በዝውውሩ ላይ ጥቃቅን ነገሮች ብቻ እየተሰሩ ነው ተብሏል። ለመሆኑ ሊቨርፑል ይሄንን ሳያውቅ ብላችሁ በርካታ ጥያቄ ልታነሱ ትችላላችሁ። አርኖልድ በቦስማን ሕግ መሰረት ነፃ ተጫዋች ነው፣ ለፈለገው ክለብ ቀድመ ኮንትራት መፈረም ይችላል። እንደ ተጠናቀቀ ሁሉ ነገርም ለሊቨርፑል በይፋ እናሳውቃለን ብለዋል ሪያል ማድሪዶች። እንደሚታውቁ ድቤተሰቦቻችን ለሊቨርፑል ካለን ክብር አንጻር በተሳሳተ መንገድ ተጫዋቹ ለመውሰድ ጥረት አናረግም ማለታቸው የሚታወቅ ነው። ሪያል ማድሪዶች በዛ መንገድ ያው የሊቨርፑልን እንግዲህ ክብር ነክተዋል አልነኩ የሚለውን ምናልባት ሊቨርፑሎች በቀጣይ የሚሰጡት ምላሽ ይጠበቃል። በአሰልጣኝ ካርሎ አንቺሎቲ የሚመራው ሪያል ማድሪድ ግን ባለፉት ሁለት ዓመታት ተጫዋቹ ለማግኘት ጥረት አድርጎ ነበረ። በዚህ ሰዓት ትልቁን ስህተት የሰራው ሊቨርፑል ነው። ኮንትራቱ ማደስ ነበረበት። በዚህን ያክል ደረጃ የሚፈለግ ተጫዋችን፣ የቡድናቸውን ቁልፍ ተጫዋች ይሁላ ጊዜ ለሁለት ዓመት ሪያል ማድሪድ ሲከታተለው ኮንትራት አለማስፈረም ግን ቅድሚያውን ስህተት ሊቨርፑል ሊወስድ ይገባል እያሉ ነው ስካይ ስፖርት። ሊቨርፑሎች ወደ ገበያው መውጣታቸው በማይቀርበት ቀጣይ ክረምት ላይ አርኖልድን መተካተም ሌላ ከባዱ ስራ ይሆናል ብለዋል። ከዚህ በፊት በሊቨርፑል ቤት አምጾ የለቀቀ ተጫዋች ነበረ፣ ፊሊፔ ኮቲኒሆ ካስታወሳችሁ ይህ ተጫዋች ከሊቨርፑል እንዳይለቅ ያልተደረገ ጥረት አልነበረም። እሱ መጨረሻ ላይም እንደውም አልጫወትም እስከ ማለት ልምምድ አልሰራም እስከ ማለት በጣም አስቸግሮ ነበረ። በኋላም ላይ ምንም እንኳን ወደ ባርሴሎና ቢሄድም ሕይወት በጣም ፈትኖት፣ በውሰት በርካታ ክለቦችን ተንከራቶ ነበር። የተጫዋች አነረሰው ምናልባትም የሱ ጣፈንታም እንዳይደርሰው እያሉ ነው ሊቨርፑላውያን። እዚህ በሊቨርፑል ቤት ቆይ፣ እናም በመጨረሻም የእግር ኳስ ህይወትህን ስታጠናቀቅ ለክብርህ ማስታወሻ ሐውልት በሊቨርፑል ይቁምልህ ብለውት ነበረ ክሎፕ በወቅቱ እንዳይለቅባቸውም ፌሌፔ ኮቲን ይሆን ወደ ሌላ ቦታ ወደ እነ ባርሴሎና፣ ባየርሞኒክ፣ ሪያል ማድሪድ ወደ መሳሰሉ ቡድኖች ከሄድክ ግን እንደ ማንኛውም ተራ ተጫዋች ትሆናለህ ብለውት ነበረ በወቅቱ ክሎፕ እንዳይለቅ። እዚህ ትቆይ፣ ግን ተጨማሪ ነገር ማግኘት ትችላለህ ስለዚህ በዚህ መቆየት አለብህ አሉት። ክሎፕ ፊሊፔ ኮቲኒዮን በእንደዚህ አይነት መንገድ ቢለምኑትም አሻፈረኝ ብሎ ሄዶ እንዳሉትም ተራ ተጫዋች አይነት ነገር ነው ፍጻሜ የሆነው። ምናልባት በሊቨርፑል ቆይቶ ቢሆን ኖሮ እንደነሳህላ ሊነክስ የሚችልበትም ሰፊ እድል ነበረው። ከነበረው ወቅታዊ ብቃት አንጻር የአርኖልድ መጨረሻ እንደዚህ እንዳይሆን በርካቶች ስጋት አላቸው። ጄሚ ካራገርም የራሱ መልከት አለው። እንደ ሀገር ውስጥ ተጫዋች ትሬንት 20 ዓመታትን ቆይቷል በነፃነት የመልቀቅ ስሜት ቢኖረው ጥሩ ነው ብዬ አላምንም። የሊቨርፑል ደጋፊዎች እንደዚህ እንደሚሰማቸው ዋስትና አልሰጥም። ሊቨርፑልን መልቀቅ እንደ ሀገር ውስጥ ተጫዋች ከባድ ይመስለኛል። ስለዚህ ይህ ተጫዋች ማጣት ለሊቨርፑል በጣም ከባድ ነው ብሏል ጄሚ ካራገር አንድ ያለው ነገር ግን አላስቀድሞ አርኖልድን የወቀሰበት በዚህ ክለብ ሁሉን ነገር አደርግሃል ክለብ ሁሉን ነገር ሰጥተዋል ይህን ክለብ የምትለቅበት አንድም ምክንያት የለምና በፍጹም ይህን ክለብ መልቀቅ አልነበረ የለብን ብሎ አስቀድሞ ማስጠንቀቂያ ሲሰጠው ነበረ። ግን ይሄም የቀድሞ የሊቨርፑል ሌጀንድ ጀሚ ካራገር ሀሳብ ተቀባይነት የለውም። ክሎፕ ይህን ተጫዋች ወደ ቡድኑ እንዲጫወት 2016 ላይ ሲያመጡት በዛን ዓመት ላይ ምንም አይነት የግብ አስተዋጽኦ አልነበረውም። 201718 ሁለት የግብ አስተዋጽኦ 201819 13 የእሱ የምንጊዜ ምርጡ ዓመት 201920 17 የግብ አስተዋጽኦ አስተዋጽኦ 221 ላይ 9 የገባ አስተዋጽኦ 21 22 14 የገባ አስተዋጽኦ 22 23 ላይ 11 የገባ አስተዋጽኦ 23 24 አምና 7 የገባ አስተዋጽኦ ዘንድሮ 8 የገባ አስተዋጽኦ አለው። ዋናው ተጫዋቹ የመከላከል ስራ ነው፣ ግን ደግሞ እንደዚህ አይነት ቁጥሮችም አሉት። ምናልባት በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያውም ተከላካይ ያደርገዋል። 60 አሲስቶችን አድርጓል፣ በተከላካይ የመጀመሪያው ነበረ አንዲ ሮበርሰን ጉዳት ላይ በነበረ ሰዓት ይህንን ሪከርድ ይዞት እንደነበረ እናስታውሳለን። ስለዚህ ምንም እንኳን ሪከርዱን ስልሳ ቢያደርሰውም ሮበርሰን የመጀመሪያው ተጫዋች ግን በተከላካይ ታሪክ ትሬንት አሌክሳንደር አርኖልድ ነው። እንደዚህ አይነቱን ተጫዋች ሊቨርፑል አቶታል። በጣም ያሳዝናል። ለማንኛውም ሁሉ ነገር እንዳበቃለት ቀድሞም የተነገረ ይፋ መሆን ብቻ የቀረው የትሬንት አሌክሳንደር አርኖልድ ጉዳይ አሁን እንዳበቃለት ነው የተዘገበው። ሊቨርፑል በቀጣይም እንደ ቨርጅል ቫንዳይክ እና ሙሐመድ ሳላ ላይ የሚሰራቸው ደግሞ ትልቅ ስራዎች የሚጠበቁ ናቸው የሚሆኑት። ከዚህ ጋር በተያዘም ዛሬ እየወጡ ባሉ መረጃዎች መሰረት ሊቨርፑሎች ቀጣይ ስራዎችን ከአሁኑ መስራት ተያይዘውታል፣ የተባለው ያው፣ ተጫዋቾቹ አልፈርምም እስካሉ ድረስ እንደሚታወቀው ሊቨርፑል ምንም አማራጭ የለውም በነጻ ከመልቀቅ ውጭ። ሌላኛው በስፋት እየተዘገበ የሚገኘው እንግዲህ በ ባየር ሙኒክ በኩል ቀጣይ እስከ 67 ሚሊዮን የሚከፍላቸው ክለብ ካለ ሀሪኬንን ለመልቀቅ ዝግጁ እንደሆኑ ይታወቃል። በሩ ላይ አንቆምም ብለው ነበረ። አሁን ስሙ ከሊቨርፑል ጋር በስፋት እየተያዘ ነው። ግን ይህ ተጫዋች 67 ሚሊዮን ዩሮ ከፍለው ሊቨርፑሎች የማምጣት ምንም አይነት ፍላጎት እንደሌላቸው ተዘግበዋል። ተጫዋቹን ዳግም ወደ ፕሪሚየር ሊግ በመመለስ ሂደት ላይ ግን የፕሪሚየር ሊግ የተወሰኑ ክለቦች ፍላጎት እንዳላቸው እየተዘገበ ነው። ከሊቨርፑል ጋር ስሙ ቢያያዝም ሊቨርፑሎች አጥቂ የማምጣት ቀጣይ ዓመት እቅድ ቢኖራቸውም ግን ወጣትና ረጅም ጊዜ ቡድኑ የሚያገለግል ተጫዋች እንዲሆን ይፈለጋልና ሪቻርድ ሂውስ ይሄንን ዝውውር ይፈቅዱታል ተብሎ አይጠበቅም። አርሰናል የ20 ዓመቱን የሌስተር ሲቲውን ተጫዋች ቢላል ኤልካኑስን ሁኔታ መመልከት ጀምሯል። እጅግ በጣም አስደናቂ ታለንት ያለው ተጫዋች ነው። በተለይም ድሪብል በማድረግ ተጫዋቾችን በመቀነስ ሳጥኑስ ኳስን ይዞ በመግባት በአሁን ካሉ እጅግ በጣም ዘመናዊ ከሚባሉ ቀኝ እግር ተጫዋች ግን በግራ በኩል የሚጮቱ ተጫዋቾች ውስጥ አንደኛው ነው። በቦታው ላይ ደግሞ እንደሚታወቀው ትሮሳርድና በተለይ ማርቲኒሊ ደግሞ እጅግ በጣም ደካማ አቋምን እያሳዩ ይገኛሉ። በተለይም ማርቲኒሊ በቀጣይ ክረምት ክለቡን ሊለቅ የሚችልበት እድል አለ መባሉን ተከትሎ አርሰናሎች አሁን በቦታው ላይ ተጫዋች ማምጣታቸው አይቀርም። አስቀድመው ሲሹት የነበረው እንግዲህ የአትሌቲኮ ቢልቦን ኒኮ ዊሊያምስ እንደሆነ ይታወቃል። ይህን ተጫዋች ለማምጣት ከበድ ያለ ገንዘብ ከበድ ያለ ሳምንታዊ ደመወዝ በአርሰናል በኩል አለና ይህን እንደ አማራጭ እያዩት ነው ተብሏል። ቢላል አልካኑስን በተለይም ሌስተር ሲቲ ከፕሪሚየር ሊጉ የሚወርድ ከሆነ አርሰናሎች ተጫዋሹን ለማግኘት ጥሩ አጋጣሚም ሊፈጠርላቸው ይችላል። ዴክላን ራይስም ከጉዳት ነፃ ሆኖ ወደ ቡድኑ መመለሱ ተረጋግጧል። ከሳልሃ እኩል 225 ከገባ በኋላ በፕሪሚየር ሊጉ ትልቅ የግብ ዕድሎችን በመፍጠር ቀዳሚው ተጫዋች ነው። እጅግ በጣም አስደናቂ ጊዜን እያሳለፈ ነው በአርሰናል ቤት በ ዌስትሃም ታይም ዩናይትድ የምናውቀው ራይስን የተከላካይ አማካይ ሆኖ ሲጫወት ነው። ሞስት ኦፍ ታይም በዛ ቦታ ላይ እንዲጫወት ዲስትሮየርን ባህሪውን ነበረ ዌስት ታይም ዩናይትዶች የሚፈልጉት አሁን ግን በአርሰናል ቤት ያ ቦታ ለፓርቲ የተለቆ ዴክላን ራይስ ሞር በነፃነት ማጥቃቱን እንዲያገዝ ከተደረገ በኋላ እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ነው። ዌስትሃም ከነበረበት አምስትና ስድስት ዓመታት በላይ በአርሰናል ገና በመጀመሪያ ዓመቱ ነው ግብ የማስቆጠር ንጻኔን አልፎት የሄደው። ይህም ተጫዋች ዘንድሮ ጥሩ የሚባል ነገር አለ። አርሰናል ምናልባትም የአውሮፓ ሻምፒዮንስ ሊግ ዋንጫን የሚያነሳ ከሆነ ለነኚህ ተጫዋቾች ትልቅ ሽልማት ይሆናል። ፕሪሚየር ሊጉን እንኳን ከሊቨርፑል ለመንጠቅ ብዙ ተአምር እንደሚፈልግ ይታወቃል። በማንቸስተር ዩናይትድ በኩል ሩበን አሞሪ አንድ ግልጽ ያረጉት ነገር አለ። ክለባችን ይላሉ ሩበን አሞሪ የአካዳሚ ተጫዋችን በመሸጥ ጠቀም ያለ ገንዘብ እንደሚያገኝ እርግጥ ነው ብሏል ሩበን አሞሪ። ሆኖም እንደ ኮቢ ሜኖ እና አሌሃንድሮ ጋር ናቸው ያሉ ተጫዋቾች ግን ያስፈልጉኛል ስለዚህ እነኚህን ተጫዋቾች ለሽያጭ አላቀረባቸውም፣ ብሏል ሩበን አሞሪም። ግን በርከት ያሉ ተጫዋቾች ክለቡን ሊለቁ እንደሚችሉ ይጠበቃል። ግን ዩናይትድ ቤት ወጣት የሚባሉ በርካታ ተጫዋቾች አሉ። ለአብነት ያክል አሌሃንድሮ ጋርናቾ ናቸው። በ2030 ማለት ነው። በአጠቃላይ በ2030 እድሜያቸው 25 የሚሞሉ በርከት ያሉ ወጣት ተጫዋቾች አሉት ማንቸስተር ዩናይትድ። ይህ ለቡድኑ በጣም ጠቃሚ የሚባል ነው። እንግዲህ አሁን 2025 ላይ እንገኛለን። በሚቀጥሉት አምስት ዓመታት የአሊያንድሮ ጋርናቸው እድሜ የሚሆነው 25 ነው። የነ ሃይደን ኤቨን 23 ነው። የእነ ፓትሪክ ዶርጎ 25 ነው የሚሆነው። ሌኔሮ 24፣ እንደዚሁም ቾዶቢ 22። እነ አሁን ጉዳት ላይ የሚገኘው አማድ 27 ዓመት ይሞለዋል። ዜርኪዘ 28፣ እንደዚሁ ቶቢ ኮይለር 26፣ ኩቢሜኖ 24፣ እንደዚሁ ሆይሉንድ ራሱ 27 ዓመት ነው የሚሞለውና በማንቸስተር ዩናይትድ ውስጥ ያሉ ወጣት ተጫዋቾች በርከት ያሉ ናቸው። የአካዳሚ ተጫዋቾችን ቢሸጡ እንኳን ዩናይትድ እነኝን የመሳሰሉ ወጣት ተጫዋቾች በቡድን ውስጥ አሉና ሩበን አሞሪም የማይቀር ነገር ነው ብሏል፣ ሽያጩ። ሌላ በዩናይትድ አንድ የሚጠበቅ ሽያጭ አለ እየተባለ ነው። ይሄም የሃሪ ማጓየር ነው። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት ሃሪ ማጓየር ለመልቀቅ ፈቃደኛ ሊሆን እንደሚችል ሲጠቆም የሚሆነበት ምክንያት የተጫዋቹ ዕድሜ መግፋት በቀጣይ አቋሙ ላይ ጥርጣሬ መኖርን ተከትሎ ነው ተብሏል። በዚህ ምክንያት ማንቸስተር ዩናይትድ የተጫዋቹ ከማራዘም ይልቅ አዲስ ወጣት ተጫዋች ላይ ትኩረት ያደርጋል የተባለው አሁን በእንግሊዝ ብሔራዊ ቡድን ከስብስብ ውጭ የተደረገው ጀረድ ብራንትዌይት ቀጣይ ህይወቱ ከኤቨርተን ውጭ እንዲሆን ይፈልጋል። ማንቸስተር ዩናይትድ ደግሞ ተጫዋቹን ለረጅም ጊዜ እየተከታተለ ነበር የ31 ዓመቱን ሃሪ ማግዌር እንዲተካ ጀረድ ብሬንዝ ዋይት በማንቸስተር ዩናይትድ እይታ ውስጥ ነው ተብሏል። ሜሰን ግሪንዉድና ማርሴይ በክረምት የመለየታቸው ነገር እየሰፋ መጥቷል። ምንም እንኳን ማንቸስተር ዩናይትዶች ለማርሴይን ተጫዋች አሳልፈው ቢሰጡትም ማንቸስተር ዩናይትድ ግን ከዚህ ሽያጭ ላይ ወደ 50 በመቶ የሚጠጋ ገንዘብ የማግኘት መብት አላቸው። አጀማመሩ ጥሩ የነበረው ሜሰን በቅርብ ጊዜያቶች ማርሴይን የሚጠብቁበትን ነገር እያደረገ አይደለም። በዛ ላይ ፈላጊዎቹ በርከት ማለታቸውን ተከትሎ ክለቡን ሊለቅ ይችላል እየተባለ ነው ዩናይትድ ደግሞ 50 በመቶ ድርሻውን ይጠብቃል። ከማንቸስተር ዩናይትድ ጋር በተያዘ የዛሬው አጀንዳ የነበረው ጀይደን ሳንቾ እንግዲህ ቀጣይ የቼልሲን ውሳኔ ይጠብቃል የሚለው እንዳለ ሆኖ ዛሬ 25ኛ ዓመቱ ላይ ነው። ታዲያ በውሰት ለቼልሲ ቢሰጡትም ማንቸስተር ዩናይትዶች ዛሬ በይፋ ይገጻቸው ምስሉን ለጥፈው እንኳን ተወለድክ የሚል መልእክት ለጄደን ሳንቾ አስተላልፈዋል። ጀይደን ሳንቾ እንደሚታወቀው ከማንቸስተር ዩናይትድ ተጫዋች በለቀቀ ቁጥር ፍሪደም እያለ ከተጫዋቾቹ ሀሳብ መስጫ ስር የሚጽፍ ተጫዋች ነው። በርካታ ዩናይትድ እንደውም ሚስተር ፍሪደም እያሉ ይቀልዱበት ነበረ። ዩናይትድ ግን ተጫዋቹን በእንደዚህ አይነት መንገድ ከክለቡ ቢለቅም ዛሬ እንኳን ተወለድክ ብለውታል። ቃል ስፖርት ዩቲዩብ ቻናል አነጋጋሪ የተመረጡ ብትሰሟቸው ብለን እኛም የመረጥናቸውና ወቅታዊ የዝውውር መረጃዎችን የክለብ ዕለታዊ ቡድን ዜናዎችን በዚህ መልኩ አስደመጥናችሁ። ከወደዳችሁን፣ እንላለን ላይክ አርጉን፣ አበረታቱን ሀሳብ አስተያየት ስላጋራችሁን ከልብ እናመሰግናለን። ጥቂት ደቂቃዎችን ቆይተን የእናንተን ሀሳብ አስተያየት ጨምረን በርከት ያሉ ተጨማሪ መረጃዎችን ይዘን ዳግም እንመጣለን። ከእኛ ጋር ስለነበራችሁ በድጋሚ ከልብ አመስግነን የሆኑን አጫጭር ስፖርታዊ ጥንቅሮቻችንን ዚጋ ቋጨን። ሰናይ ጊዜ።